ሰላም ጤና ይስጥልኝ፣ ክብራትና ክብራን ውድ የዩቲዩብ ቤተሰቦች እንደምናላችሁ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ቡና ነው። እንግዲህ ቡናን የተለያዩ ሰዎች በተለያዩ ምክንያቶች ይጠጣሉ። እንዲሁም ሱስ እስከ መሆን ድረስ ደረጃ ደርሶ በቀን ብዙ ሲዲ ቡናዎች የሚጠጡ ሰዎች አሉ። እንግዲህ ይህን ቡና መጠጣት ግን ለሁሉም ሰው የተፈቀደ አይደለም እንዲሁም በሁሉም ጊዜ መጠጣት የሚፈቀድ አይደለም እናም እንግዲህ በዚህ ቪዲዮ ላይ ቡናን በፍጹም መጠጣት የሌለባቸው ሰዎች በምን አይነት ጊዜ ቡናን መጠጣት የለባቸውም የሚለውን እንግዲህ በዚህ ቪዲዮ ላይ አንድ በአንድ የምታዩ ይሆናል ማለት ነው በተለይም እንግዲህ ቡናን መጠጣት በፍጹም መጠጣት የሌለባቸው ሰዎች እነማን ናቸው የሚለውን ወደ እናንተ የማደርስ ይሆናል ማለት ነው ከዛ በፊት እንግዲህ ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ የጤና ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮ አልፋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች፣ እንግዲህ ቡና በካይፊን የበለጸገ በመሆኑ የሜታቦሊክ እንቅስቃሴን ለማነቃቀት ይረዳል። እናም የኃይል መጠንንም ይጨምራል። እንግዲህ ቡና ለካንሰር እና ለልብ ድካም ተጋላጭነትን የሚቀንስ አንቲ ኦክሲደንት ሲሆን ጥቁር ቡና መጠጣት ከመጠን በላይ ክብደትን ለመቀነስና ስብን ለማቃጠል ከፍተኛ አስተዋጽኦ ያደርጋል። ነገር ግን ቡና እንዳይጠጡ የሚከላከሉ ሰዎችም አሉ። እንግዲህ ከሚያጋጥማቸው የተለያዩ የጤና ችግሮች የተነሳ ቡናን በጣም መቀነስ ወይም ደግሞ ጭራሹኑ ቡናን ማቆም ያለባቸው ሰዎች አሉ። ከነዚህ ውስጥም እንግዲህ የሆድ ሕመም ያለባቸው ታካሚዎች ቡናን መጠጣት የለባቸው። እንግዲህ ብዙ የአንጀት በሽታ ያለባቸው ሰዎች ብዙ ካይፊን ያላቸው መጠጦች በተለይም እንግዲህ ቡናን ሲጠጡ ከበሽታው ጋር ተያይዘው የሚመጡ ምልክቶችና ህመሞች እየጨመሩ ይመጣሉ። ስለዚህ እንግዲህ በሆድ ህመም የምትሰቃዩ ከሆነ ቡናን መጠጣት መገደብ ወይም ደግሞ ሙሉ ለሙሉ መራቅ ይኖርባችኋል ማለት ነው። እንግዲህ ሌላኛውና ሁለተኛው እንግዲህ ግላኮማ ያለባቸው ታካሚዎች ናቸው። እንግዲህ በአይን ውስጥ ያለው ግፊት በግላኮማ ለሚሰቃዩ ቡና በሚጠጡበት ጊዜ ሁሉ የዚህ በሽታ ምልክቶችና ህመሞች እየጨመሩ ይሄዳሉ። ስለዚህ የግላኮማ ተጠቂዎች የቡና አወሳሰድን መገደብ ይኖርባችኋል ማለት ነው። ሌላው እንግዲህ ከመጠን በላይ ንቁ ፊኛ ያላችሁ ሊሆን ይችላል። እንግዲህ ብዙ ጊዜ በሽንት የምትሰቃዩ ከሆነ ካይፊን አዘወትሮ መውሰድ ይህንን ምልክት እንዲጨምር ያደርጋል። ስለዚህ ማቆም ወይም ደግሞ ቢያንስ መቀነስ ይኖርባችኋል ማለት ነው። ሌላው እንግዲህ የልብ ሕመም ያለባቸው ታካሚዎች ናቸው። እንግዲህ በቡና ውስጥ ያለው ካፊን ጊዜያዊ የደም ግፊትን እና የልብ ምት እንዲጨምር ሊያደርግ ይችላል። ስለዚህ ቀደም ሲል የነበረ የልብ ሕመም ላለባቸው ማንኛውም ሰው ቡና መጠጣት ደህንነቱ የተጠበቀ መሆኑን ከጤና ባለሙያ ጋር መነጋገር አስፈላጊ ነው ማለት ነው። ሌላው እንግዲህ እርጉዝ ሴቶች ናቸው። እንግዲህ በእርግዝና ወቅት ከሚመጡ ለውጦች ጋር ተያይዞ የተለያዩ ምግቦችና መጠጦች ላይ ጥንቃቄ መደረግ ይኖርበታል። ከነዚህ ውስጥም አንዱ እንግዲህ ቡና ነው። እንግዲህ ቡና እጅግ በጣም ጠቃሚ ከሆኑ መጠጦች መሃል አንዱ ቢሆንም በእርግዝና ወቅት ላይ ከመጠን በላይ ሲሆን ግን አሉታዊ ተጽዕኖን ያመጣል። በተለይም እንግዲህ በጽንሱ ላይ የጤና ችግር ሊያመጣበት ይችላል። እንግዲህ ቡና በእርግዝና ወቅት ስለሚያመጣው ተጽዕኖ የተረጋገጠ ነገር የለም። ስለዚህ በየቀኑ የምትጠጡትን የቡና መጠጥን መገደብ አስፈላጊ ነው ማለት ነው። እንግዲህ ቡና የደም ግፊትንና የልብ ምትን፣ በሰውነት ውስጥ ያለውን የሽንት መጠን በትንሹ ይጨምራል። እንዲሁም የመረበሽ ስሜትን፣ የምግብ አለመፈጨት ችግር ወይም ደግሞ እንቅልፍ እምቢ እንዲለያችሁ ሊያደርግ ይችላል። በተለይም እንግዲህ በእርግዝና ወቅት ለቡና በጣም ስሜታዊ ልትሆኑ ትችላላችሁ። ምክንያቱም ቡና ከጠጣችሁ በኋላ እርጉዝ ካልሆኑት ይልቅ ለነፍሰ ጡር ሰዎች እንግዲህ ሰውነት ውስጥ ለማጽዳት ብዙ ጊዜ ሊወስድ ይችላል። እንዲሁም የማቅለሽለሽ ወይም ደግሞ የማስመለስ ስሜት እንዲሰማችሁ ሊያደርግ ይችላል ማለት ነው። ሌላው እንግዲህ ቡናን መጠጣት የሌለባቸው የመጨረሻው ሰዎች እንግዲህ ጡት የሚያጠቡ ሴቶች ናቸው። እንግዲህ ካይፊን አበረታች እና ዳይሬክቲ በመሆኑ አሳሳቢው ነገር አንዲት የምታጠባ እናት ለድርቀት ተጋላጭ መሆኗ ነው። ስለዚህ እንግዲህ በእርግዝና እና ጡት በማጥባት ጊዜ በተቻለ መጠን ካፌይን መወገድ አለበት። እንግዲህ ጡት በማጥባት ላይ ላላችሁ እና የጠጣችሁት ቡና ወደ ልጃችሁ ስለሚሄድ ለልጆቻችሁ እንቅልፍ አስቸጋሪ ሊሆን ስለሚችል የቡና አጠቃቀማችሁን በመጠኑ ልታደርጉ ይገባል ማለት ነው። እንግዲህ እነዚህ ከላይ የጠቀስኩላችሁ ሰዎች ዋነኛ ቡናን መጠጣት የሌለባቸው ሰዎች ቢሆንም እንግዲህ ማንኛውም ጤነኛ ሰው እንግዲህ ቡናን በመጠኑ ሊገባል። እንግዲህ በቀን ከሁለት ሲኒ በላይ ባትጠጡ ይመከራል ማለት ነው በአጠቃላይ። ነገር ግን እንግዲህ እነዚህ ወቅቶች ካለፉ ሴቶች ላይም እንግዲህ፣ ጡት ማጥባት ጊዜ ካለፈ፣ እርግዝና ጊዜ ካለፈ ቡና ብትጠጡ ምንም አይነት ተጽዕኖ የሚያመጣ አይደለም። እንግዲህ ለልብ ሕመም እንዲሁም ለአይንና ለተለያዩ ሌሎች አይነት ከላይ ለጠቀስኳቸው ሕመሞች እንግዲህ የሚያልፉ ከሆነ ወደ ኖርማል ሁኔታ ስለተመለሰ ቡናን መጠጣት የምትችሉ ይሆናል ማለት ነው። ቢሆንም ግን በአጠቃላይ በመጠኑ ሊሆን ይገባል ማለት ነው። እንግዲህ ውድ ቤተሰዎች ለዛሬ የነበረ እንግዲህ በዚህ ቪዲዮ ላይ ለጥያቄ የሚያስነሳ ወይም ደግሞ አጠቃላይ ከቡና ጋር ተያይዞ ጥያቄ ካላችሁ ከታች በኮሜንት ላይ ማስፈር የምትችሉ ይሆናል ማለት ነው እንግዲህ እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ ፈጣሪ አክብርልኝ በቀጣይ በሌሎች ቪዲዮዎች እንገናኛለን እስከዚያው እንግዲህ በያላችሁበት ፈጣሪ ሰላሙን አብዛላችሁ ደህና ሁኑ ቻው